ብዙ እኮ የምትደነግጡ ሰዎች አላችሁ። እንዲሁም አንዳንዶቻችሁም አብራችሁ ሁሉ ታማላችሁ። ቤተክርስቲያኗ አሁ ልክ ነው ክርስቶስ አይሰበክ የምትሉ ሰዎች አላችሁ። አሁ ልክ ነው እዚያ ቤት ወንጌል የለም የሚል ሰዋል ከዚህ ወጥቶ። በጣም ደግሞ አብዛኛው ቤተክርስቲያኗን የሚተቻት ከዚህ የወጣ ሰው ነው። ክርስቶስን እንደማታውቅ አድርጎ የሚገልጣት ወዳጄ እንዴት አድርጋ ቅዳሴውን፣ እንዴት እንደ ፊልም፣ እንዴት እንደ ስዕል አድርጋ በአይምሯችን እንደምትስለው ይህን አስተውላችሁ ታውቃላችሁ? ስታስቀድሱ ከመጸነሱ ጀምሮ እስከ እርገቱ ድረስ ያለውን እንዴት አድርጋ እንደምተርከው ይህን ታስተውሉታላችሁ? የለም ዓለም ላይ ዓለም ላይ የለም። የጌታ ስጋና ደም የሚቀርብበት ከዚች ቤተክርስቲያን ውጭ ሌላ ዓለም ላይ የለም። እንዴት እንደሚከበር እናንተ ራሱ የማትቆርቡት ስለምትፈሩ አደለ፣ ስለምታከብሩት አደለ፣ አትቁረቡ አደለም። በጣም መፍራታችሁን እያደነኩላችሁ እንዳይመስላችሁ፣ ግን ደግሞ በጣም ስለምታከብሩት ቤተክርስቲያን አክብራት ስለነገረቻችሁ የጌታን ስጋና ደም ብዙዎቻችሁ ለመቁረብ ትፈራላችሁ። ለምን ክርስቶስን የምታከብር ይቺ ቤተክርስቲያን ብቻ ናት። በልኩ የምታከብር በሚገባት የምታከብር የምትገልጠው የማይቀማ እድል፣ የማይቀማ ሀብት እያለች ታመሰግነዋለች። ልብስ ዘይት አንመ ወክዳን ዘይት ፈትለ ብሁእ ዝአግመሮ ለሐሪፅ ፄው ዝአጣሞ ለልሱ ውእቱ ኢየሱስ ክርስቶስ። ከዚህ በላይ ወንጌል አለ? ልብስ ዘይተ አንመ ወክዳን ዘይት ፈትለ ማለት ያልተፈተለ ልብስ፣ ያልተሸመነ ጋቢ፣ ያልተሸመነ ኩታ፣ የሰው እጅ ያላረፈበት ያለ ዘር፣ ያለ ሩካቤ፣ ያለ ወንድ ዘር የተጸነሰው የተወለደ ማለት ነው። ሚለበስ ጋቢ ክብር የሚሆን ጋቢ ማይቆሽሽ ጋቢ ማያስበርድ ጋቢ ጌጥ ሚሆን ውበት ሚሆን ሲደረብ የሚሞቅ ህይወት የሚሰጥ ጋቢ ሞገስ የሚሰጥ ክብር የሚሰጥ ጋቢ ልብስ፣ ኩታ፣ ቀሚስ ሌላ የማያስፈልገው ከዚህ በላይ ወንጌል አለ። ብሁዝ አግመሮ ለሀሪ ጽላን አባ ጊዮርጊስ ዘጋ ብሁዝ አግመሮ ለሀሪጽ ማለት ዱቄቱን የተሸከመው እርሾ ማለት ነው። ቀጥታ ሲተረጎም ዱቄቱን የተሸከመው እርሾ ማለት ምን ማለት መሰላችሁ? እናቶቻችን በደንብ ትረዱኛላችሁ። እርሾው ውስጥ ስትጨምሩት ዱቄቱን ሙሉውን ማዳረስ አለበት፣ ማዋሃድ አለበት። እርሾ ዱቄቱን እንዲቦካ እንዲቦካ የሚጣፍጥ እንዲሆን ለመጋገር እንዲመች እርሾው ዱቄቱን ማዳረስ አለበት፣ ማዋህድ አለበት፣ ማርጠብ አለበት፣ ማራስ አለበት። እርሾአችን ክርስቶስ እኛን ከስጋው ጋር አዋህዶናል። እኛን ዱቄቶቹን የቸገረው ዱቄት ይላሉ አባቶቻችን። ከነፋስ ይጠጋን ይባላል። ከዛስ ነፋሱ ዱቄቱን ምን ያደረገዋል? ይበትነዋል። ከነፋስ እንዳንጠጋ እንዳንበተን ዱቄቶቹን እኛ እርሾ ክርስቶስ ወደ ራሱ ስቦን ከአባቱ ጋር የእሱን አባት ለእኛ አባት አድርጎ በጸጋ መንፈስ ቅዱስ ለእኛ የጸጋ ህይወት አድርጎ ከራሱ ጋር ከአካሉ ጋር አዋህዶ በጸጋ አብክቶናል። ክርስቶስ የእርሱ ነን እኛ። ብዙ አግመሮ ለሀሪጥ ማለት ይሄ ነው። ፄው ዛጣሞ ለልሱህ ውዕቱ ኢየሱስ ክርስቶስ አልጫውን ያጣፈተው ጨው፣ በሌላ አገላለጥ የሟሟው ጨው እርሱ ኢየሱስ ክርስቶስ ነው። ጨው የሚያጣፍጠው ሟምቶ ነው። ክርስቶስ ያጣፈጠን ሙቶ ነው። ሙቶ ሟምቶ፣ በሰውነታችን ውስጥ ገብቶ፣ በነፍሳችን ውስጥ ገብቶ። ጨው ለብዙ ነገር ይጠቅማል እንደምታውቁት፣ ምግብ እንዳይበላሽ ምናምን ታደርጉበታላችሁ። ክርስቶስ የእኛን ክርፋት ወስዶ መስቀል ላይ የእኛን ኃጢአት ተሸክሞ መስቀል ላይ የእኛን በደል ተሸክሞ መስቀል ላይ በበደላችን ደቆ መስቀል ላይ በመተላለፋችን ቆስሎ መስቀል ላይ የእኛን ኃጢአት ምዝምዝ አድርጎ ወስዶ እኛን ከበደልና ከኃጢአት ታድጎናል። ክብርና ምስጋና ለስመ ጠራሪው ይሁን። አመስግኑ። ይህን ሌላ ማንም ይናገራለ? ይህን ከዚህ ቤተክርስቲያን ውጭ እያልኳችሁ ያለሁት እስካሁን የጠቀስኩት የሰዓታት ክፍል ነው። የሰዓታት ክፍል ስሙን ኢየሱስ ትይዋለች። ቤተክርስቲያን ኢየሱስ ብቻ አይደለም የምትለው ኢየሱስ ምን እንደሆነ ትናገራለች። ኢየሱስ እያለች ብቻ አትፎክርም። ኢየሱስ ማን እንደሆነ ትናገራለች። ኢየሱስ እያለች ብቻ አይደለም፣ በመሸለል አይደለም፣ በተግባር ኢየሱስ ማንና ምን ረብህ እንዳለች ቤተክርስቲያን ትገልጣለች። እኔ ይገርመኛል፣ አባ ጊዮርጊስ ዘጋስጫ በዚሁ በሰዓታቱ ፍጻሜ መጨረሻ ነው ለሰዓታቱ ይሄ ዘርእ ንጹህ ይላል፣ ዘይፈሪ ውስተ ሥጋሆሙ ለንጹሐን ይላል። እኔ ይገርመኛል ያገላለጥ ዘርእ ንጹህ ዘይፈሪ ውስተ ስጋ ሆሙ ለንጹሃን ማለት በንጹሃን ስጋ በንጹሃን ሰውነት ውስጥ የሚያፈራ ንጹህ ዘር ነው። ይህን ቅዱስ ጴጥሮስ ተናግሮታል። አንደኛ ጴጥሮስ ምዕራፍ አንድ ቁጥር 23 ላይ ወናሁ ተወለድንም ዘርእ ዘኢይጠፍ ወይ ኢይደመሰስ ይላል ነሆ የተወለድነው ከማይጠፋ ነው ከማይ ጠፋ ዘር ከማይ ደመሰስ ዘር ይሄ ስላልገባን ነው። በዘር በብሔር በቋንቋ ተከፋፍለን ምን በላላው ክርስቶስ ስላልገባን ስላልተረዳ ነው። በጣም ብዙ እናንተን ለማለት አይደለም። እንደ አጠቃላይ እንዲህ ማለት ስላለብን ለብን እሱ በነገራችን ላይ ስላልገባን እያልኩ የምናገረው ምናገረው እናንተ ለማለት አይደለም። ዓለም አጠቃላይ እንደ ሀገር እንደ ማህበረሰብ ክርስቶስ ቢገባን ሰው አንሰቅልም። ክርስቶስ ቢገባን ያረገዙ ሴቶች የፀነሱ ሴቶች ወዳቸው እየተሰነጠቀ ፅንስ አይወጣም። ኢትዮጵያ እንደዛ ሆናለች። እንደምታውቁት ሁልጊዜ እንደሚነገር ህፃናት አይገደሉባትም። ክርስቶስ ከገባን ሰው ተዘቅዝቆ እንዴት ይሰቀላል? እንደ ፊልምና እንደ ቲያትር አስታራቂ ጠፍቶ የተሰቀለውን ሰው እያየ እንደ ድራማ እንዴት ያያል? ሰው ክርስቶስን፣ የገባው ሰው ኢየሱስ የገባው ሰው እንዴት 24 ሰዓት ሰው እንዴት ይሳደባል? አሁን ተመልክታቸው የለ ከኛ ሃይማኖት ውጭ ያሉ ሌሎች ችን ቤተክርስቲያን እንዴት አድርገው ለመንቀፍ ለው እነሱ ሰዎች ኢየሱስ ገብቷቸው ነው? ዝም ብለን እርቃናቸውን አድርገን ው ስለ ሌላው ነገር ሳናወራ ስለ ኢየሱስ እንሰብካለን ለኢየሱስ ይገባን የሚሉ ሰዎች እውነት ኢየሱስ ገብቷቸው ነው? ሃያ አራት ሰዓት ቅዱሳንን ማጣጣል፣ ሃያ አራት ሰዓት እመቤታችንን መሳደብ። እንኳን ቅዱሳንን እንኳን እመቤታችንን እኔንስ መሳደብ ይፈቀዳል? እኔንስ መሳደብ ከእናንተ አንዱን አስነስቼ መሳደብ ይፈቀዳል? ከፍ ዝቅ ማድረግ ይፈቀዳል? ቀል ይፈቀዳል። ቂም ይፈቀዳል። ጥላቻ ይፈቀዳል። ማን ይሄን የሰጣቸው? ኢየሱስ የሚለውን ስም እየጠራ ይሄን የከበረ ስም እየጠራ አውቀዋለሁ እያለ ለእሱ ብቻ ይሁን እያለ ክብር ሁሉ ለእርሱ ይሁን እያለ ዓለምን የሰራችውን ሀገር የሰራችውን እያዋረደ እንዲህ አይነት ክርስቶስ አለ። እንዲህ አይነት ኢየሱስ አለ። በጣም ብዙ ያልተረዳናቸው ነገሮች አሉ። ይች ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች ምግብ ብላ ትጠራዋለች። ኢየሱስን ሕይወት ብላ ትጠራዋለች። ኢየሱስን ብርሃን ብላ ትጠራዋለች። ኢየሱስን እውነት ብላ ትጠራዋለች። ኢየሱስን ሌላው ቀርቶ መንግሥተ ሰማያት የሚባለውም ራሱ ክርስቶስ ነው፣ ኢየሱስ ነው። ይሁላችሁ እንደው እየጨረስኩ ነው። ይቅርበሉኝ ካበዛሁኝ። ይሄ መንግሥተ ሰማያት የሚለው ብዙዎቻችን የምናስበው የሆነ ብርሃኑ የሚያንጸባርቅ እንደዚህ አይነት አምፖል ያለው እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምጠብቁት? እንደዚህ አይነት መንግሥተ ሰማያት የለም ሸለቆ የለም፣ ወንዝ የለም፣ ጋራ የለም፣ ሸንተረር የለም፣ ተራራ የለም። ራሱ ክርስቶስ ነው። መጽሐፍ ነው የሚናገረው፣ ወንጌል ነው የሚናገረው። እንዲሁም ቅዱስ ዮሐንስ በራእዩ ራእዩ ዮሐንስ ምዕራፍ 22 ላይ ብትመለከቱ ይትፈቅድ ነው የሚለው ያብርሁላቲ ፀሐይ ወወር። ያቺ ዓለም ፀሐይና ጨረቃ እንዲያበሩላት አትፈልግም አላ በጉ ያበርላት። የሚያበራላት በጉ ነው ነው የሚለው ራሱ ክርስቶስ ነው እዚያ የሚያበራው። እንኳን አይደለም እዛ ይቅርና፣ ነው እምላችሁ። የክርስቶስ ብርሃን እውነተኛው ብርሃን በነፍሳችን ውስጥ ሲወጣ ምን እንደምንሆን ታውቃላችሁ? በነፍሳችን ውስጥ ሲወጣ ተራራ አይገድበንም፣ ተራራ አይገድበንም። ከምድር በታች ያለውን፣ ከሰማይ በላይ ያለውን፣ በሰማይና በምድር መካከል ያለውን፣ የኃጢአተኛውን ኃጢአት፣ የጻድቁን ጽድቅ፣ ወደፊት ምን እንደሚሆን ያ ሁሉ ይገለጥልናል። ወሶበ ሰረቀ ብርሃን አምላካዊ ውስተ ነፍስ ያበውዐ ለነፍስ ውስተ ኵሎን ጠባይ አትለው ውስተ ሰማይ ወለ ውስተ ምድር ይላል። ብርሃን አምላካዊ ነፍስ ውስጥ በወጣ ጊዜ ነፍስን ወዴት እንደሚስባ እታውቃላችሁ። በምድርና በሰማይ ያሉትን ጠባያት ሁሉ እንድታውቅ ያደርጋታል። ለምን? ያ ብርሃን ነፍስ ውስጥ ሲወጣ ሁሉን ነገር ይገልጣል። ይሄ ብርሃን ክርስቶስ ነው። ለምሳሌ ኤክስሬይ እንጠቀማለን? ይሄ ኤክስሬይ ዋና ጥቅሙ ልክ ከፎቶግራፍ በተለየ ቲሹችንን ፎቶ አንስቶ የሚያሳይ ነው። የተሰበረ አጥንትህን ተሰብሯን ብሎ የሚያሳይ ነው። ራጅ ስትነሳ ኤክስሬ ስትነሳ ይሄ ላይት፣ የተለየ ላይት ነው ከሌሎቹ። ፍሪኩዌንሲውም ዌቭ ሌንግዙም የተለየ ነው። እንደምታውቁት ወጣቶቹ ይሄ ረቂቅ ብርሃን ይባላል በእኛ ሊቃውንት አገላለጽ፣ ያኛው አምላካዊ ብርሃን ደግሞ የሚባለው ከዚህኛው የረቀቀ ብርሃን ነው። ይሄ ብርሃን ነፍሳችሁ ውስጥ ሲወጣ ምን እንደምትሆኑ ታውቃላችሁ? የፀሐይና የጨረቃ የከዋክብት ብርሃን ለእናንተ አያበራም፣ አይታያችሁም። ለምን? ያኛውን ብርሃን ነው የምታዩት። በዚህ ብርሃን ውስጥ የሚኖሩ ቅዱሳንን የበቁ ቅዱሳንን ሄዳችሁ ብጠይቋቸው ምን እንደሚጠይቋቸው ታውቃላችሁ? እንደ ድሮው ፀሐይ ትወጣለች ወይ ብሎ ሊጠይቋችሁ ይችላሉ። እንደ ድሮው ፀሐይ ትወጣለች ወይ? እንደ ቀድሞው ጨረቃ ትወጣለች ወይ? እንደ ቀድሞ ከዋክብት ይብለጨለጫሉ ወይ ብሎ ይጠይቋቸዋል። ለምን? የሚኖሩት በክርስቶስ ብርሃን ያ ብርሃን ይሸከማቸዋል። በዚያ ብርሃን ሰረገላ ይጓዛሉ። መላእክት በዚህ ብርሃን ነው የሚሄዱት። ራሱ ነው ክርስቶስ ነው ብርሃን የሚባለው። ብርሃን ሕይወት ነው። ብርሃን ከሌለ በነገራችን ላይ ሕይወት የለም። ለምሳሌ የፀሐይ ብርሃን ባይኖር ምን እንሆናለን ብላችሁ አስባችሁ ታውቃላችሁ? ፀሐይ ባትወጣ ምን ሊከሰት ይችላል? ውቅያኖሱ በሙሉ በረዶ ይሆናል። ውሃ የሚባል ነገር በሙሉ በረዶ ይሆናል። ስለዚህ የምንጠጣው የለም። ይሄ ብቻም አይደለም፣ እጽዋት ምግብ ማዘጋጀት ይተዋሉ። ምክንያቱም እጽዋት ምግብ የሚያዘጋጁት ፎቶሴንቴሲስ በሚባል ፕሮሰስ ክሎሮፊል በሚባል ሴግመንት፣ በዚያ ነው ስታርች የሚያዘጋጁት፣ ስኳር የሚያዘጋጁት፣ ምግብ የሚያዘጋጁት። የፀሐይ ብርሃን ከሌለ ምግብ መዘጋጀት ይቆማል። ስለዚህ እጽዋት የሉ። እጽዋት ከሌሉ ምን የለም? ምግብ የለም። ሌላስ ምን የለም? ልብስ የለም። እኛስ ምን እንሆናለን? በረዶ እንሆናለን። ብርሃን ህይወት ነው። ይሄ ብቻማ አይደለም። ብርሃን መተያያ ነው ጌጥ የሚባለው ነገር ይሄን የለበስኩትን ነጭ ካባ ብርሃን ስላለ ብቻ ነው የምታዩት። ብርሃን ከሌለ ነጭ ብለብስ ጥቁር ብለብስ ምንም የምታውቁት ነገር የለም። ቀይ፣ ወፍራም፣ ቀጭን፣ ረጅም፣ አጭር የሚባል ነገር የለም። ወርቅ፣ አልማዝ፣ እንቁ የሚባል ነገር የለም። ብርሃን ከሌለ ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል የለም። ክርስቶስ ከሌለ ልክ የፀሐይ ብርሃን ከሌለ እነዚህ አሁን የጠቀስኳቸው ነገሮች በሙሉ እንደሌሉ ሁሉ ቅድስ አርሴማ የለችም። ክርስቶስ ከሌለ ክርስቶስ የሌላት ቅድስ አርሴማ አናውቅም። ኢየሱስ የሌላት ቅድስ አርሴማ አናውቅም። ኢየሱስ የሌላቸው ቅዱሳንን አናውቅም። አንዳንድ ጊዜ እንድንረዳው ያስፈልጋን በደንባ ያቸው ቅዱሳንን የምናከብራቸው በሕይወታቸው በስጋቸው ይሄ ዘር ይሄ ንጹሑ ዘር በስጋቸው ስላፈራ ስለለመለመ ለመለመ ስለ አበበ ፍሬው ስለ ተገለጠባቸው በዚህ ምክንያት ነው የምናከብራቸው። ዘርእ ንጹሕ ዘይፈሪ ውስተ ሥጋሆሙ ለንጹሓን ማለት እየ ይሄ ዘር በንጹሓን ገላ በንጹሓን ሰውነት በንጹሓን አይምሮ በእናንተ አይምሮ በእናንተ ሰውነት በእናንተ ህይወት በእናንተ ሱባኤ በእናንተ ጸሎት በእናንተ ማስቀደስ በእናንተ መቁረብ ክርስቶስ ይገለጣል። ይሄ እንኳን አሁን ያላችሁበት ሁኔታ ክርስቶስ እየተገለጠበት ያለ ነው። ክብርና ምስጋና ለአምላካችን ይሁን። እንደ ቀላል ነገር እንዳታዩት። ሞኝ ሁናችሁ አደለም፣ ጅል ሁናችሁ አይደለም። ብዙ ነገር ትታችሁ እዚህ የመጣችሁት፣ እኛም እናታልላችሁ ሁናችሁ አይደለም። እውነት በጣም ብዙ ነገር ትታችሁ የመጣችሁት፣ አንዳንዴ ከእኛም የተሻለ ነገር ስለገባችሁ ነው። አንዳንዴ የእኛን ኃጢአት እየሰማችሁ የእኛን ኃጢአት እያወቃችሁም ጭምር የእኛን ማጭበርበር እያወቃችሁም ጭምር ታመልካላችሁ። ጀግኖች ናችሁ። እውነቴን ነው ምላችሁ። ይሄ ነው ክርስቶስ በስጋችሁ ሲገለጥ ማለት። እንደሱ ነው መረዳት የቤተ ክርስቲያኗን ንጽህና፣ ቅድስና አስቀድሜ እንደገለጥኩት መረዳት ቤተክርስቲያኗን ከግለሰብ ነጥሎ ማየት፣ ግለሰቡን ከቤተክርስቲያን ነጥሎ ማየት፣ የግለሰቡን ኃጢአት በቤተክርስቲያን ውክልና አለመውሰድ እና የቤተ ክርስቲያኗን ንጽህና ከጥንት ጀምሮ ያለውን ማወቅ። በዚህ ዘመን ሐዋርያት እኮ እናንተ ናቸው፣ መምህራን እናንተ ናቸው። እኛ ምን ቆመው ይህን እንድንነግራችሁ የተሻለ ማንነት ስላለን አይደለም። አንዳንድ ጊዜ የእናንተ ማንነት ከኛም የተሻለ ጭምር ስላችሁ፣ እንድትኮሩ እንድትመኩ ምናምን አይደለም። ይሄ ዘመን ከባድ ዘመን ነው። አስቸጋሪ ዘመን ነው። አስጨናቂ ዘመን ነው እና ምእመናል እግዚአብሔርን መያዝ ካልቻለን፣ ቤተክርስቲያን መረዳት ካልቻለን፣ ወደፊት መራመድ ካልቻለን፣ አንዳንድ ሰዎችን ማለፍ ካልቻለን፣ አንዳንድ ነገሮችን በደንብ በጥልቀት ማየት ካልቻለን፣ የምንወድቅባቸው የተዘጋጁ መሰናክሎች በጣም ብዙ ናቸው። ወደፊት የሚገለጡ ወደፊት የሚገለጡ ወደፊት የሚታዩ የምትሳቀቁባቸው የምትሸማቀቁባቸው ነገሮች እንኳን ቢኖሩ እናንተ ግን በኢየሱስ አለትነት ላይ የጸናችሁ የቀማችሁ እንድትሆኑ ያስፈልጋል። የማይነቃነቅ አለት እሱ ነው። የማይሸረሸር አለት እሱ ነው። የማያንሸራትት አለት እሱ ነው። አለቱ ራሱ ይበላል። አለቱ ራሱ ይጠጣል። አለቱ ራሱ ይለበሳል። አለቱ ራሱ ይወረሳል። አለቱ ራሱ የዘላለም ሕይወት ነው። ኢየሱስ ማለት ይሄ ነው።